አራት ሰዓት ፍላይት መንገድ ያለበት ሌላ ሀገር ነው የምትኖረው ሁሌ ወደ ካናዳ ሲገቡ ቶሮንቶ ማረፍ አለባቸው ወይ ቶሮንቶ ትራንዚት ያደርጋሉ ገባል ከዛ በኋላ ነው ወደ ተለያየ ስቴት ማለት ነው ማሚ ልጁ ቶሮንቶ እንደገባ በዚህ ሁኔ ቃርጋር እንኳን አለ ልጅቷ ጨልላለች ታሚያልሽ እንዴ ምን አጫልል በቃ ጨለለች፣ ነው የምልሽ። ትውቃቸው ብዛም ማደል አንዱ እንደዚህ ያ ማሜ የሚያወራሽ ታሪክ ጎልብጦ ስለወራሽ እንጂ በጣም የምንወደው የምናከብረው በተለይ ለሙዚቃ ፍቅር ያለው የሚባል ያ ኖ ኖ ኖ ብሮ እኔ አይ ዶንት ጊቭ ሺት ማን። ጆሲ የሚባል ነፍሱን ይማርና ወንድማችን ጆሲ አታውቂውም። የዛሬ ሁለት ወር ነው ከሞተ። ሙሊዬ ከግብጽ ይዟት መጥቶ ዴይ ዋን ሺ ዳዝንት ስሊፕ ዊዝን ምን እንዳረገችው ታውቂያለሽ? ዴይ ዋን ነው ከግብጽ ይዟት መጥቶ ጥላው የሄደችው። በዚህ ደረጃ ነው እርስ በራሳችን ክፋት እንሰራለን። ወልት ለምንድን ነው ላይክ በዚህ ደረጃ አንድ አንድ ሰው ጨካኝ ነው? ማርያምን በጣም ሰልፉሽ ጎደም የሆነ ወለ ዲዩ ሪመምበር ዲም አህ ያስታውሰዋል እንዴት እንዴት ራሱን እንደጠላ ያን መሰለ ወንድማችን ማሜ፣ እግዚአብሔርን አይ ዊሽ ጎስት ደ ዊልዲንግ ወይ ደሞ አውራሻለሁ። እንዴት አይነት በቃ መልካም ልብ ያለው ሊያምር ይችላል፣ ወፍራም ሊሆን ይችላል። አረ ሙሌ ነገራት ወናት ያ ማሜ አይሽ ለዚህ ነው የምልሽ። በጣም በጣት የሚቆጠሩ እንደዚህ ሰዎች ልጠራልሽ ይችላለሁ፣ በእንደዚህ አይነት ሲቹዌሽን ውስጥ የማይሆን ህይወት ውስጥ እየመሩ ያሉ ሰዎች። እንደገና አንዱም ሄዶ እንደዚህ አገባት፣ አመጣት፣ አስባረረችው በፖሊስ። አይ ዶንት ኖ ምኗቸውን እየነኳቸው እንደሆነ። ምንድን ነው ምንድነው ምንድነው? ሙሌ፣ አንዱም እንደዚህ ሄዶ አገባት፣ አመጣት፣ ምን አለ ደገሰ፣ ምናምን እዚህ። አልተግባቡም ሊግባቡ አልቻሉ፣ ሳይግባቡን የተጋቡት ከዛስ ፖሊስ ጠራችበት፣ ምን አለችበት። ከዛ በቃ ለቆጥቷ ወጣ፣ የራሱን ህይወት መኖር ጀመረ፣ እሷንም ተዋት። አይሽ ብዙ ሰው ላይክ ምታጠፋውን ታይም ራሱ ፕሮሰስ ለማድረግ ይዟል ምናምን። ብዙ ሰው በእንደዚህ አይነት ታሪክ ጭንቅላቱ ተነክቷል። አብዛኛውን ሰው እና በሶሻል ሚዲያ ብዙ ሰው ይተዋወቅና ምናምን አግብቶ ምናምን ሄዶ ምናምን አምጥቶ ብዙ ሰው የሚጨልላለ ብቻውን የሚያወራ አገባሃት እንዴ እንኳን ስትዩ አይናገርም ፈርቱ እንዴ አንዱ ጓደኛችን እንደዚህ አገባ ሄዶ አንቺ አቤት የወረዱበት በኩንደስ የከሌን ታሪክ አታውቅም እንዴ የከሌን ሳ አታውቅም እንዴ በአስራ አምስት ቀኑ ሄዶ ሄዶ ፈረመላል እንዴ አሁን አንዳንዶች እኮ ክርስቶስን የምሬን ነው የምልህ ይህብን ሶሻል ሚዲያ እዚህ ቲክታክ ላይ ተዋውቁ ዝም ብሎ አይደል፣ ፍሬ እንደምትቀርበው ምናምን ይነግረዋል። ቀለበት እንድታረግልኝ ነው የሚፈልግ ወይ እንድታረግልኝ ነው ይላሉ። ወንዶቹም ራሱ በሀውካም ላይክ ሰው ሳይተያይ ቀለበት ያደርጋል ጋይስ። አጋ ተከፍሎበት ሲመጣ ግን ከመጠን በላይ ነው ጋይስ። ከመውለድም በላይ በላይ ነው። ለምን ጊዜያችሁ ተበልቶ

ላይ ርስ ምርድ ነው የምንደራረገው። ምክንያቱም እንደታቀለች አንተዋውቅም፣ ሪሌሽንሺፕ ይፈልጋል። ለምን መሰለህ ከዚህ ሰመጡ የማይግባቡት ያሬድ፣ አይተዋውቁም። አንድ እዚህ ስትሄድ ራስን ጠብቀን የምትሄደው ላይክ የለም በቃ ሰው ላገኝ ብለህ ኢዚ ዌይ ነው የምትሄደው ተዘጋጅተህበት ምናምን። ሁለት ስለ አሜሪካ የምታጸባርቀው ነገር የሌለ ነገር ነው ስለምትኖረው አንዳንዶች እኮ ቤት ገዝቼ ነው የምኖረው፣ ይሄ ነው የምኖሩበት ምናምን ብለው ማይደርስ ይመስላችኋል ጋይስ። ጊዜው ጊዜው ደርሶ ሲመጡ አንድ ጓደኛ አለች ቨርጂኒያ እያለው ተለቅ ያለ ሰውን ያገባችው እና የሰው ቤት የተከራየውን ቤት የኔ ቤት ነው እያለ ይነግራታል ጋይስ፣ ሁሉን ነገር በቃ የሚኖርበትን። ከዛ ልክ ስትመጣ ታች ቤዝመንት አንድ ሩም ውስጥ ነው። እንዴት ዋሸኝ ብላ ልጅቷ ማለት ነው። እግዚአብሔር ስጠው ምስኪን ነው እሱ በእናት አባቷ ስለማቃት በሰፈር በሰፈር ስላገባት ብሎ ግሪን ካርዷን እስከምሰጥ በሰላም አክብሯት ነው በቃ የተለያዩ። ግን እንዴት ዋሸኝ ብላ አይኑን ላፈር ያድርገው ነው ያለች። ክርስቶስንም ማየትም አልፈልግም ብላ አንድ እማውቀውን ታሪክ ልንገርሽ። በጣም ፌምስ ቲክታክርንሽ አሎሽ አሎሽ ሆንብናእና ሆናየሆናት የሚዘገንን ነገር በቃ ለእሷ ብሎ ገንዘብ ሴቭ ለማድረግ ብሎ ቤዝመንት ውስጥ ነው የሚኖረው እስከሚያመጣት ድረስ። ለምን ኢትዮጵያ ውስጥ ስራ ስለሌላት ገንዘብ እየላከ ቤት ክራዋን እየከፈለ ልጅ አላት፣ ልጇን የባርክላት፣ የልጇን ትምህርት ቤት እየከፈለ ቤዝመንት እየኖረ ስትመጣ፣ ደግሞ ፈርስትና ላስት ቤት ክራይ ከፍለው ቁጭ አገዝቶ መኪና ሞርጌጅ ከፍሎ ሁለት ስራ ነው የሚሰራው። ምን ብታደርገው ጥሩ ነው? በመጣች በወሮ እዚህ ሀገር አንቺ አታውቂውም። ቶሮንቶ ነው የምትኖረው። ካልጋሪ ከወንድ ጋር ተጻጽፎ ከስራ ሲመለስ ጥለው ሄደች። ያረጋሉ በጣም guys what's going on like ለዚህ ነው አሁን፣ እኔ ቅድም እዚያ ሀገር ያላችሁ ወንዶች የምታቋቸው ሴት ጋር ተጋቡ። እዚያ ሀገር ያላችሁ ሴት የምታቁትን ወንድ ሲስተሙን የሚያቅ መከራውን የሚያይ ትራኩንም ሆቴል ይስራ ፓርኪንግን ይስራ ዶክተርም ፕሮፌሰርም ህይወትን ከሚያቅ ሰው ጋር ሩቅ ባየሽ ይሽኩት አይምሮሽ፣ ሩቅ ነው የሚሄደው። እርስ በራስ መከባበር መዋደድ ዋጋም ያስከፍላል። ሪሌሽንሽፕ ላይ በዲስታንስ እስናት ኢዚ አጠቃላይ ስራ ነው። በይህ ነው ማምዬ ያው የኛ ጨዋታ የቤተሰብ ጨዋታ ነው። ባጠፋን ይቅርታ፣ ሁላችንም ያለን በቃ እንደ ደህና ደሩ የቤተሰብ ጨዋታ ነው። ደረሰ ነው። አይ ልደቀስ ነው። ከስራ ኮ ነው። ቁርስ በልተተኛ ብኝ ነ አሜን ጌታ ትጎላክልኝ ቤቴን ታውቀዋለህ። ትጎላክልኝ እወዳቸዋለሁኝ። በአጠፋን ይቅርታ ግን እንዋደጅ፣ እንረዳዳ፣ እንሰማማ ፕሊስ። ቴንኪዩ ማሚ፣ ቴንኪዩ ማሬ። ኢትዮጵያ ላሉ ወገኖቻችን የተሳሳተ አቲትዩድ እንዲኖራቸው ያደረግነው እኛ ነን፣ እኔ እስከሚገባኝ ድረስ የሰው መኪና ተደግፈን የሰው ፎቅ ተደግፈን ፎቶ እየተነሳን በፊልተር እምር ብለን ቪዲዮ ፎቶ እየለቀቅን። እንዴ ይሄማ ከሆነ ውሰጂ፣ ውሰደኝ፣ ላክልኝ፣ ላክልኝ። ምኖሩ ዩሮፕ ነው። ምናልባት ይሄ አስራ አራት ሰዓት የምትሉት እኛ ጋር የለም። ግን በጣም እኔ ላይ የደረሰው ልንገራችሁ ከመጣሁ ጀምሮ እኔ ሁሉንም እረዳለሁ። አንድም ሰው ግን አስደስቼ አላውቅም። ይሄ ወደ ኢትዮጵያ ሲሄድ ከመሄድ በፊት አርባ ስልሳ ኪሎ ልብስ፣ ጣሊያን ነው የምኖረው፣ የጣሊያን ማርክ ገዝቼ ቀድሜ ልኬ እኔ እሄዳለሁ። በፖስታ ልኬ እቃው ሲደርስ እንሄዳለን። እኔ ያወጣሁትን እኔ ነው የማውቀው። ለእነሱ ግን ቫሊዋል ነበረው ምንም እንደ ምን ነው ሽልንጉንብትሰጭኝ ልጅ ብጣሽ ጨርቅ ምን ያረግልልል ልጅ ምን እን እዚህ እንትንን አሰፍታት ለብስ የለም በቀስ እያልኩ ተማርኩ። ያሁን ምረዳው የሚማርን ሰው ብቻና ብቻ ከዛ ውጭ ላለ ምናልባት በህይወት እና በሞት መካከል ከሆነ ኦፍኮርስ ለህክምና ከዛ ውጭ ግን ካሽ ዝም ብዬ አልሰጥም ለሰው ለዘመድ አረዳ ምን አቁሜያለሁ መርዳት ምክንያቱም እነሱም አልተለወጡም እኔም እዛው ላይ ነኝ ሁለታችንም እዛው ነው ያለ ነው እነሱም ከድህነት አልወጡም እኔም ካለሁበት ፈቀቅ ቀለ የሚማር ሰው ግን ለውጡን እያሳየኝ ነው ለዛ ሰው እረዳለሁ እኔ ምናልባት ከያሬድ ጋር ብዙ የሚያመሳስለን ነገር አለ። በባህሪ በጣም ግልጽ ነኝ። በጣም ያለሁበትን የሆንኩትን ነገር በግልጽ ነው የምናገር። ጽዳት ከሆነ ስራ ጽዳት ነው። እኔ የማገኘው ጽዳት አጽድቼ ነው። የሆነውን ነው የምናገር ያምናሉ፣ አያምናሉ፣ አያምኑም፣ የእነሱ ችግር ነው፣ የኔ ችግር አይደለም። የሆነውን እንናገር፣ ያለንበትን እንናገር። የሰውን መኪና አንደገፍ፣ የሰውን ፎቅ አንደገፍ። ያ መደገፋችን እኮ ምናልባት ጥሩ ኢሜጅ እንዲኖራቸው ለኛ ሌሎች ሰዎች ሚዲያ ላይ አይተውን፣ የሆነ ቦታ ላይ አይተውን፣ በቃ ጥሩ ኑሮ ነው የምትኖረው ምናምን ምናምን እንዲሉ ነው። ግን ያ መደገፍ ችግር የሚያመጣው ለእኔ ነው ያን የተደገፍኩትን መኪና አይቶ በሰልፍ ገንዘብ የሚጠይቀኝ ሰው ማለት ነው። እና ለነሱም ለእኛም እየጠቀምን አይደለም። እና ያለንበትን እውነታውን እውነታውን ማስረዳት ያለብን እኛንን እነሱ ስላላዩት ብዙ አንፈርድባቸው። ያላዩትን ነገር ለምን አልተረዱንም ብሎ እንትን ማለት ከባድ ነው። እኛ የሰለጠነ ሀገር ኖረን ትክክለኛውን ነገር እኛ ማስረዳት ሳንችል እነሱን ጅብ ማድረግ ከባድ ነው። ይህን ነው የምለው። በተለይ ገንዘብ የምትረዱ ሰዎች አትርዱ አልልም፣ ግን ለምትረዱት ውጤት ለሚያመጣ ነገር እርዱ። ውጤት ለሚያመጣ ነገር። እኔ እውነቴን ነው የምላችሁ ኢትዮጵያ ቫኬሽን ሄጄ ተደስቼ የመጣሁበት ጊዜ የለም። በየትኛውም ሰዓት በሆነ ምክንያት ብቻ አዝኜ ነው የምመለስ። መጨረሻ ላይ ሀገሬን በጣም እወዳለሁ፣ መሄድ እፈልጋለሁ። ሄጀ ግን ማንንም አላስደስትም አስደስች አላውቅም። ያኔ በጣም ይረብሸኛል። እንዳለመታደሉ እኔ ለሀገር ግን እዚሁ ቫኬሽን ሲሄድ ደስ ብሎኝ ነው የምመጣ። ፈጣን ነው እና እኛ ራሳችን ግልጽ መሆን አለብን ነው። በትዳር በኩል ደግሞ ምናልባት ብዙ እንትኑ የለኝም። አሁንም እሱ ላይም ግልጸኝነት ነው። አላገባሽም አንቺ ነው አግብቻ አለው ግን ምናልባት በሶሻል ሚዲያ ምናምን ስለሆነ ያገባሁት በዛ ላይ አስተያየት ለመስጠት ይቻላል። አንድ ልጅ ነው ምናምን ሁለት ሁለት። ወንዶች እንዳንቺ ያሰጥልኝ። አሜን። ቆንጆ ግልጽኝነት ካለ እኔ የምሰራው ስራ ይሄ ነው፣ እኔ የምኖረው ኑሮ ይሄ ነው። ትወደኛለህ፣ ታፈቅረኛለህ መስለኝ ትኖራለህ። የምሰራውን ስራ የምሆነውን ነገር ትወደዋለህ። ያንን ብለህ ነው አግብተን ብናመጣው እንኳን ምናልባት ኦፖርቹኒቲው ላይኖረን ይችላል፣ ያን ሰው በአካል አግኝቶ ለመተዋወቅ በደንብ ያን ሰው ምን አይነት ነው ብሎ እንትን ለማለት ግን፣ በሚዲያ ከተዋወቅን ሁሉንም ነገር በግልጽ እናወራ። ያ ሰው እኛን ሊረማመድብን እና የሆነ ነገር ሊጠቀምብን ከመጣ በትክክል የምንኖረውን ነገር የምንኖረውን ኑሮ ከነገር ነው፣ እውነታውን ሲያቅ ሴጣንም ይቀየራል። ውይ፣ እኔ እንደዛ ሀሳቧን ቀይራ የምትኖር ልጅ አውቃለሁ ዚ ያስተዋወኳት እኔ ነኝ። ሰውየው ትንሽ በእድሜ ገፋ ያለ ነው። ምን አለችኝ? አስተዋወቅኳቸው። ሰውየው በጣም ወደዳት። የዚህ ሀገር ዜጋ ነው። ከተዋወቁ በኋላ ግን ለእኔ በስልክ ምንድን ነው ያለችኝ? አይ ማፊ፣ እኔ የምመጣው በግልጽ ነው። ምነግርሽ ቅር እንዳይልሽ በኋላ፣ በቃ ለመውጣት ነው። ከዛ በኋላ ግን እጠፋለሁ አለችኝ። ውሃው በላኝ ደነገጥኩ። ሰውየውን አውቀዋለሁ። እንደዚህ ብትየኝ እኮ ያላስተዋውቅሽም። አስተዋውቂኛልሽ አንቺ፣ አሁን ደግሞ ትቸው ሄዳለሁ የምትየው አንቺ። ለሰውዬው እኔ መንገር አልፈለግኩም። ይህ ልጅቷን ኮመንታንብት ውጭ ከሆንሽ ሽንት ቤት ጠራጊ ነኝ ብትሉ እንኳን ጀግና፣ ጎበዝ እንዳንቺ አይነቱን ነው የሚፈልገው ትላለች፣ ይላል። እኔ ወይስ ሰውየውን ምን አልኩት? ከዚህ በኋላ ላይ ሬስፖንስብሊቲ አልወስድም፣ ሁለታችሁ በደንብ ተዋውቃችሁ፣ በደንብ ተዋዳችሁ እራሳችሁ ጨርሱ አልኩና፣ በጣም የዋህ ነው ሰውየው። በግልጽ ሁሉንም ነገር ነገራት። መታ ግን የነገራትን ነገር ሁሉንም ነገር ስላገኘችው እውነት ሆኖ ስላገኘችው አሳዝኗት ኖረች። በማዘን ኖራ ግን አፈቀረችው። ቅድሚ ገርማችሁ እዚያ መጣኋቸው ራሱ

ጫካ ለጫካ ነው የምታይ ነው። አዎ አዎ፣ ልክ ነሽ። እናት ጎበዝ እኮ ነሽ፣ አንችም ጠንካራ። ድሮ አይሽ ነበረ በጣም ጎበዝ ሰራተኛ ጨላለሽ አውቃለሁ። እሯሯጣለሁ ግን እኔ ጫካ ነው የማሳያችው። ኢንጆይ ኢንጆይ በጣም ነው የማዳርግ። እኔ በአመት ሶስት አራት ሚኒመም ቫኬሽን ሄዳለሁ። ስታስጉድ አለችው ባለምዚህ እየታገለች ዘራፍ ብላ ወይ ራሷን አልጠቀመች ወይ አላገባች፣ ወይ አልወለደች። እኔ ምንድን ነው መጨረሻው? ዋይት ሴት ዩግ ቲክታ ከተዘጋ ያሳስበኛል። አማዬ እንዴት ነሽ? በጣም ነው የምወድሽ። ባይዘወይ ንኒማ ይህን ያክል ሼር ማድረገው ያኔ ሀሳብ የለኝም ግን ዝም ብዬ ነው የገባሁት። ሪኩዌስት ሳደርግ አክሴፕት አደርግሽ ደስ ስለምትይኝ ነው የመጣሁት። እና ያው አንዳንዴ ግን ቅር የሚለኝ ስመጣ ሳይሽ የሆነ የምታለቅሻቸው ፓርቶች አሉ ና የዛኔ ከልቤ ነው ማለት ነው። የምር የምር ላይ በጣም እንደምታቂው ሰው የለም እንግዲህ አንዳንዴ ይገባኛል እኮ ነው። ስትረስ ምናምን የምወጣው አንዳንድ ሰው እኮ ስትረስ ኦል ዴይ ኦል ዴይ ቀን ይኖርሻል ወይ። አንዳንዴ እንዲህ አም ታይርድ ምናምን ትያለሽ። አንዳንዴ ነገር ለእኔ አይገባኝም ታያለሽ። አንዳንዴ በቃ ጅስስ ማልቀስ ምን ያህል ነው የሚጎዳው? ኦኬ አንዳንዴ ጅስ ብሪዝ ማድረግ ነው። ማልቀስ አሪፍ ነው ባይዘ። አረ በደንብ አውቀዋለሁ ማማ፣ በጣም አውቀዋለሁ። እሱ ሳይገባኝ ቀርቶ ሳይሆን እንደው ነገሩን ነው ሼር ማድረግሽ፣ ሞመንቱ ነው መነግርሽ መጥቼ ቆየና ማለት እና በጣም ነው ደስ ምትኝ ልነግርሽ ነው በዚህ አጋጣሚ ነው አፋን በቃ ዝም ብዬ ትንሽ ልቆይና ወርዳለሁ ውጭ ስላልሆንኩ ነው፣ ኢትዮጵያ ስለሆንኩኝ እንትኑን ብዙ ማሳቡ ስለማይገባኝ ነው እና እኔ እንኳን ከመጀመሪያ ጀምሮ ነበርኩና ውጭ ያገቶ ስለማምጣት ስለማምጥ ስታወሩ ላይክ አይዲያው ስለሳበኝ የመጣሁት እና ያሬድ፣ በዛው መሀል ደግሞ አጠገባቸው ያለ ሰው አግ ምናምን እያለ ነበር እና ሀሳቡ፣ እኔ የያሬድን ሀሳብ ነው ሼርም ማረገው ለምን መሰለሽ አውሮፓ ወይ የአሜሪካን ሀገር የሚኖር ሰው ሪሊስ ስለወደደ ነው ኢትዮጵያ ሄዶ አግብቶ የማምጣት ፕሮሰስ ውስጥ የሚገባው። ምክንያቱም አውሮፓ ውስጥ አሁን ለምሳሌ ሚስት አግብተሽ ወይ ባል አግብቶ ለማምጣት ከአንድ ሁለት ስራ ይሰራሉ። ፕሮሰሱ ረጅም ጊዜ ነው የሚወስደው። ላይክ ከሰውነት ተራወተ ሁሉ ነው እንደዛ ሰፈር አድርገው ያመጧትና እዚህ ከዛ እሷ ወይ ዛ ባካፓላት ሀገር ቤት ወይ ዚህ መታ ሪሌሽንሽፑን ዲስትሮይ ታደረገዋለች ምናምን እና ሰውየውን ላይክ ፋይናንሽያል ጊዜውን ምናምን ብቻ ሳይሆን ማንነቱን ሁላ ነው ዲስትሮይ የምታረገው ነው። ከዛ በኋላ ሰው ማመን ይከብደዋል። እኔ አሁን እንደዛ አይነት ፕሮሰስ ውስጥ ብገባና እንደዛ ህይወቴም ቢያበላሸው በቃ ሰው ማመን ትጠያለሽ፣ ወላ ወድቆ መነሳት ሁላ ነው የሚከብደውና። በተቻለ አቅም ሲስተሙን የምታውቅ ሲስተሙን የሚያውቅ ወይ ሪያሊቲውን ደግሞ መንገር ላይክ እዚህ ስትመጪ በቃ እኛ የምናሳልፈው ህይወት አለ አደለ? እዚህ ብዙ ነገር አንዳንዴ ኢትዮጵያን ፕሪፈር ታደርጊያለሽ እኮ ላይ ኢትዮጵያ የሚኖረው ሰው በቃ ላይክ እንደኛ ሰፈር አድርጎ አይደለም የሚኖረው፣ ፋይናንሺያሊ ምናምን ችግር ሊኖርባቸው ይችላል ግን ሶሻል ላይፉን ስታይ ሪላክስ አድርገው ነው የሚኖሩት። አንዳንድ ቦታ ስቴጅ ደግሞ ችግርም ያለ አይመስለሽም? ላ ኢትዮጵያ ውስጥ ምንድን ነው ይቅርታ እንዴ። ይህ ሁላችሁ ጥርሳቸውንም እያወለቁ እንደዚህ ከሆነ የሚያሳድሩት ምንድን ነው የምትነጭው ይሉኛል። ይህ ሰርግ አይደል የነበርኩ እንደ ሶስት ቀን በፊት ጋይስ እንትኑን ኢንዲቪጃሉ ይ አይነ ቅንድብ እሱን አድርጌ ነበር እና እሱን እየነቀልኩት ነው። በዛ ነው ምንም ችግር የለም ማሚ። እና በተቻለ አቅም ወይ ኑሯችንን መንገር ላይክ ያሬድ እንደተናገረው ፈግተሽ ነው የምትገቢ ወጥተሽ የሚሰሪ ከሆነ ሲስተሙን የምታቀዋን ወይ ሲስተሙን የሚያውቀውን እርስ በርስ ተጋቡ ከሚሉት ፓርት ነ እች ልበል ብዬ ነው ማሚ፣ እወድሻለሁ። ዘመንሽ ይባረክ፣ ልጆችን እግዚአብሔር ይጠብቅልሽ። አሜን። ይሄን ልልሽ ነው የገባው እናቴ። ሁሉም ፍቅራቸውን ይግለጹልሽ። ጌታ ሆይ ዘበነ ዘናሱ ይሻሉኛል እናቴ። ተሰድቦ ምን ብሎም አይቀሩ